ትግራይ የኢትዮጵያ ስልጣኔ ቀንዲል፣ የቀዳማዊነት መገለጫ፣ ይቺ ተነግሮ የማያልቅ ተጽፎ የማይጠናቀቅ ታሪክ ባለቤት በ21ኛው ክፍለ ዘመን ከታዩ ዘግናኝ ጦርነቶች አንዱን በማስተናገድ ግንባር ቀደም መሆኗን መሰረቱን ካናዳ ያደረገው ዘግሎብ ኤንድ ሜይል ጋዜጣ ሰሞኑን ለንባብ አብቅቷል። ሰፊ ትንታኔ የያዘውን ያዘውን ዘለግ ያለ ጽሁፍ እንደሚከተለው ተርጉመን አዘጋጅተንላቸዋል። በሀያ አንደኛው ክፍለ ዘመን ከታዩ ደም አፋሳሽ ጦርነቶች አንዱን ባስተናገደችው ትግራይ ክልል ተገኝታ የምርመራ ሪፖርት እንድታጠናቅር ተልእኮ ተሰጥቷት ወደ ስፍራው የዘለቀችው የዘ ግሎብ ኤንድ ሜይል ጋዜጠኛ በታጠቁ ኃይሎች እንድትቆም ታዘዘች። ከጥቂት ምርመራዊ ጥያቄና መልስ በኋላ ያለምንም ቅድመ ሁኔታ ወደ መጣችበት እንድትመለስ ትእዛዝ ሰጥቷት ከልካዮቿ ወደ ትግራይ የበለጠ ለመዘለቅ አካባቢውን ከሚቆጣጠረው ወታደራዊ ኃይል የይለፍ ወረቀት ማግኘት እንዳለባት ነገሯት። በዚህ ሰዓት አቧራ የጠገበ ፒካ ፒክአፕ መኪና ተንሸራቶ ፊታቸው ቆመ። መኪናውን የሚያሽከረክረው ቻይናዊ ሲሆን ወታደራዊ ዩኒፎርም የለበሱ የአካባቢው አስተርጓሚዎች ከጎኑ አሉ። የመኪናው ጀርባ ላይ ስድስት ሰዎች ተጭነዋል። ከፊታቸው ጆንያና ዶማዎች ይታያሉ። ቻይናውያኑን በአስተርጓሚነት ከሚያገለግሉት አንዱ እጁን ወደሚያውለበልበው ወታደር በመጠጋት ወረቀት አቀበለው። ከዚያም ሪፖርተሯ እንዳትሄድ ወደ ተከለከለችበት አቅጣጫ በፍጥነት አፈተለከ። ሰፊ የወርቅ ክምችት ወዳለባቸው ወደ ሁለቱ አካባቢዎች ማቶ ቡላ

ዳታንቡክ ሰዎቹ ኢስት አፍሪካ ሜታልስ የሚባለውን የካናዳ ኩባንያ ፈቃድ ይዘዋል። ዘግሎብ ከቲቢአይጄ ወይም ዘቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም ጋር በመተባበር ያደረገው ምርመራ እንደሚያስረዳው ሁለቱ የማዕድን ቦታዎች ማቶቦላ እና ዳታንቡክ በሕገ ወጥ የማዕድን ምርታቸው ይታወቃሉ። በእነዚህ የማዕድን ጉያዎች ያለውን የወርቅ ክምችት ለመጠቀም በተለይ ከሰሜኑ ጦርነት በኋላ ሽሚያ ተገብተዋል። እንደ ኢትዮጵያ ብሔራዊ ባንክ መረጃ የወርቅ ክምችቶቹ በቢሊዮን ዶላር የሚገመት ዋጋ አላቸው። የወርቅ ማዕድኑ መሬትን እያወደመ ለደማፋሳሽ ግጭት ምክንያት ከመሆኑ አንጻር ቀጣዩ የምስራቅ አፍሪካ ውዳሚ የብጥብጥ ምንጭ እንዳይሆን ስጋት አለ። አብዛኛውን የማዕድን ማውጣቱን ስራ የተቆጣጠረው ደግሞ የካናዳ ኩባንያ ነው። ጋዜጠኞቹ በሳምንታት የትግራይ ቆይታቸው በመስኩ የሚሰሩ ውስጥ ታዋቂዎችን፣ ከፍተኛ የመንግስት ባለስልጣናትን የመከላከያና የደህንነት ሰዎችን የአካባቢውን የእጅ ባለሙያዎችን በማዕድን ምርት ሰበብ ለችግር የተጋለጡ የማህበረሰብ ክፍሎችንና እና በዓለም ዙሪያ የሚገኙ ኤክስፐርቶችን አናግረዋል ምርመራው በመቶ ሰነዶች ገጽ የተሰደሩ አፈትልከው የወጡ ሰነዶችንና የፋይናንስ ሪፖርቶችን አካቷል። በሳተላይት ምስል የተደገፉ በመላው ትግራይ የሚካሄዱ ህገወጥ የማዕድን ማውጣት እንቅስቃሴዎችን በግብአትነት ተጠቅመዋል። 16 ባህላዊ አምራቾችን፣ ሰባት የቀድሞ ደህንነት ሰዎችን፣ አራት የመንግስት ባለስልጣናትንና አምስት በማዕድን ኢንቨስትመንት የተሰማሩ ግለሰቦችንና ኢንዱስትሪዎችን ዋብ የሚያደርገው ዘግሎብ ከጥር 2016 እስከ ሰኔ 2017 ባሉት ጊዜያት የቀድሞ የትግራይ ወታደሮች ከቻይና ማዕድን አውጪዎች ጋር በመተባበር በህገ ወጥ መንገድ ማዕድን ሲያወጡ መቆየታቸውን ይጠቁማል። የማዕድን ስራው ሰፊ የገበያ ትስስር በዘረጉ የታጠቁ ወታደሮች በኃይለኛው የሚጠበቅ ሲሆን፣ በጦርነት ምስቅልቅሉ የወጣው አካባቢና ቀጠናው ለሌላ ዙር ውድመት ተጋላጭ እየሆነ ነው። ዓለም አቀፉ የወርቅ ገበያ ጣሪያ መንካት በትግራይ ያለውን ህገ ወጥ የማዕድን ማውጣት ስራ አባብሶታል። አሜሪካንና ቻይናን የመሳሰሉት ደግሞ ከፍተኛ የወርቅ ክምችት አለባቸው በሚባሉ አካባቢዎች ላይ አሰፍስፈው ገንዘባቸውን ለማፍሰስ ወደኋላ አይሉም። ኢኤኤም የካናዳንና የኢትዮ የኢትዮጵያን ህዝቦች ጥቅም በሚጎዳ አለም አቀፉን ስምምነት በሚጥስ እንቅስቃሴ ውስጥ ገብቷል የሚለውን ክስ በከፊል ያስተባብላል። በእርግጥ በስፍራዎቹ የማዕድን ማውጣት ስራዎች በውጭ ዜጎች ሲከናወኑ እንደነበር ፍንጭ ሰጥቷል። ነገር ግን ማዕድን አውጪዎቹ በግለሰብ ደረጃ እንጂ ኩባንያዊ ውክልና የሌላቸው እንደሆኑ አስታውቋል። እንደ ኢኤኤም መረጃ የማዕድን ማውጣት ስራው አሁን ለጊዜው ተከልክሏል። አጋር ድርጅቶቹም ወደ ስፍራው መዝለቅ አይችሉም። በህገ ወጥ የወርቅ ማውጣት ስራው ላይ በተሳታፊነት ስሙ የሚነሳው ኢኤኤም ብቻ አይደለም። የሰሜኑ ጦርነት መጠናቀቁን ተከትሎ በአካባቢው ታጣቂዎች መልካም ፈቃድ በበርካታ የውጭ ሀገራት የገንዘብ ድጋፍ የማዕድን ቁፋሮች በትግራይ የተለያዩ አካባቢዎች ተጧጡፏል። የወርቅ ማዕድን ከመሬት ውስጥ ፈልቅቆ ለማውጣት አገልግሎት ላይ የሚውለው ኬሚካል የአካባቢውን መሬትና ውሃ ከመበከል ባለፈ ነዋሪዎችን ላልተለመደ የቆዳ ችግር እየዳረጋቸው ነው። ለእንስሳት ሞት፣ ለሰብል ደርቆ መጥፋት ምክንያት ሆኗል። የትግራይን የተፈጥሮ ሀብት ለመቀራመት የሚደረገው የፖለቲካ ግብግብ አደጋውም የዚያ ያህል ከፍተኛ ሆኗል። በዚህ ጉዳይ ዘገባ ለመስራት ሙከራ ያደረጉ ጋዜጠኞች ታስረዋል፣ ለእንግልት ተዳርገዋል። ችግሩን የሚያሳውቁ አካላዊ ጉዳትና የግድያ ዛቻ ይሰነዘርባቸዋል። የመሬታቸውን በይፋ መነጠቅ የተቃወሙ ትግራውያን ጉዳትና ሞት ያስተናግዳሉ። በምርመራ ስራው ላይ መረጃ በመስጠት የተባበሩ የአካባቢውን ነዋሪዎች ዘግሎብ ለደህንነታቸው ሲባል ስማቸውን ይፋ አላደረገም። ነገር ግን እማኝነታቸው ዳግማዊ ሱዳን በአካባቢው ሊፈጠር እንደሚችል ጥርት አድርጎ ያመላክታል። ሱዳን የተፈ ጥሩ ሀብቷን ለመቦጥቦጥ የውጭ ሀገራት በሚበትኑት ረብጣ ብር በጉልበተኛ ታጣቂዎች መካከል የማናባት ገደል ገባይነት መተላለቅ መገለጫዋ የሆነ አኬርዳማ፣ ሞት፣ አካል ጉዳትና መፈናቀል የዕለት ጉርሷ፣ የቀን ልብሷ የሆነባት የደምደር ወርቅ ድሮም ወርቅ ነው። አሁን ደግሞ ከመቼውም ጊዜ በላይ ብርቅ። ትግራይ ውስጥ 28.3 ግራም ወይም አንድ አውንስ ወርቅ 5000 ዶላር ይሸጣል። የወርቅ ቅርምቱ እዚህም እዚያም ይታያል። የወርቅ ማዕከሏን ሽሬን ከመቀሌ በሚያገናኘው አውራ ጎዳና ህፃናት አፈር የጠገበ ትንሽ ቋጠሮ በማውለብለብ ለሚተላለፉ ተሽከርካሪዎች ያሳያሉ። ፍላጎት ያለው እንደ ሸዋሮቢት ብርቱካን፣ እንደ ደብረ ሲና ቆሎ አሊያም እንደ ጢሳ ሸንኮራ የፈለገውን ያህል ወርቅ ሸምቶ ወደ ቤቱ ይገባል። በ2013 በፌ በፌዴራል መንግስቱና በትግራይ መሪ ፖለቲካዊ ድርጅት መካከል የተቀሰቀሰውን ፍጥጫ ተከትሎ የተደረገው ደም አፋሳሽ ጦርነት ገና አራት አመቱ ነው። ጦርነቱ ከተጠናቀቀ ሁለት አመት በኋላ የፕሪቶሪያው ሰላም ስምምነት ተፈረበ። ከጌንት ዩኒቨርሲቲ የሁለቱን ተፋላሚ ወገኖች ግጭትና በሽምግልና ለመፍታት በአፍሪካ ህብረት በኩል አደራዳሪ ሆኖ የተሾሙት ናይጄሪያዊ ኦሉሴጎን ኦባሳንጆ እንደሚሉት ጦርነቱ ከግማሽ ሚሊዮን የሚልቁ ሰዎችን ውድ ሕይወት ነጥቋል። ከጦርነቱ በፊት የትግራይ የማዕድን ኢንዱስትሪ በአነስተኛ መጠን የሚመረት በጥብቅ ቁጥጥር የሚተዳደር ለውጭ ሀገራት ፈቃድ የመስጠት ኃላፊነት የፌዴራሉ መንግስት፣ የአስተባባሪነቱ ድርሻ ደግሞ የክልል መስተዳድሩ ነበር። አሁን ግን በቁፋሮና በባህላዊ ዘዴ በአነስተኛ ደረጃ ወርቅ የማምረቱን ፈቃድ የሚሰጠው አካባቢውን በማስተዳደር ላይ ያለው አካል ነው። በእርግጥ አነስተኛ ሲባል በምን መለኪያ ከምንስ ጋር ተነጻጽሮ ነው ለሚለው ጥያቄ ዘግሎብ የሰጠው ማብራሪያ የለም። የሆነ ሆኖ ጦርነቱ በፌዴራል መንግስቱና በትግራይ ክልል እንዲሁም በተበጣጠሱ የትግራይ ፖለቲካዊ ኃይሎች መካከል አንዳች ቅርቃር ፈጠረ። ከጦርነቱ በኋላ የኢኮኖሚ ቀውስ አካባቢውን ሲያምሰው ጥቅመኛ ታጣቂዎች ወርቅ የሚታፈስባቸውን ቦታዎች ተቆጣጠሩ። አሁን ትግራይ ውስጥ ወርቅ የማምረት ስራ የቢሊዮኖች ዶላር ኢንዱስትሪ ብቻ አይደለም የስልጣን ምንጭ ጭምር እንጂ። አትራፊውን ቦታ ተቆጣጥረው በትርፍ የተንበሻበሹ ሰዎች በድንገት የፖለቲካ ስልጣኑንም ተቆጣጥረዋል። ስሙ ይፋ ያልተደረገና ከሌላ ክልል በመምጣት በዘርፉ የተሰማራ አንድ ኢንቨስተር አጋጣሚውን በመጠቀም የውል ስምምነቶችን በማፍረስ በህገ ወጥ መንገድ የወርቅ ልውውጡን ከትግራይ ወደ ሌሎች አካባቢዎች ማስፋፋቱን አስራ ስድስቱ የአካባቢው ባህላዊ ማዕድን አምራቾችና አስራ አንዱ የቀድሞ መንግሥት ባለሥልጣናትና የደህንነት ሰዎች ለምርመራ ጋዜጠኝነት ቢሮ ቲቢአይጄ ተናግረዋል። ማንነታቸው እንዳያስታውቅ የፊት ጭንብር ለብሰው ለጋዜጠኞች መረጃ የሰጡት የአካባቢው ነዋሪዎች እንዲህ አይነቱ ህገወጥ ንግድ ያለ ታጣቂዎቹ መሪዎች ፈቃድ ፈጽሞ የማይሞከር ነው ይላሉ። የታጣቂዎቹ መሪዎች በንግዱ ውስጥ እጃቸው እንዳለበትም ዘገባው አመልክቷል። የካናዳው ማዕድን አውጪ ኩባንያ ኢኤኤም ከማንኛውም ወታደራዊ ወይም ሽምቅ ተዋጊ ቡድኖች አሊያም በወታደራዊ ግጭቶች ላይ ቁልፍ ሚና ከሚጫወቱ አካላት ጋር ግንኙነት እንደሌለው ያስተባብላል በአለም አቀፍ ጉዳዮች ላይ በሚመክረውና መሰረቱን ለንደን ባደረገው ቻርም ሃውስ ከፍተኛ ተመራማሪ የሆኑት አህመድ ሱሌይማን የወርቅ ንግድ ግጭትን በማቀጣጠል ኢትዮጵያ ውስጥ የታጠቁ ኃይሎች ጡንቻ እንዲያፈረጥሙ ያደርጋል ይህን ሀብት አገርን መልሶ ለመገንባት እንጂ ላልተገባ ጥቅም እንዲውል ማድረግ የለብንም ይላሉ በትግራይ በርካታ የካናዳ ማዕድን አምራቾች በዘርፉ ለመሰማራት እውቅና ቢያገኙም በስፋት የማምረት ፈቃድ የተሰጣቸው ግን የኢኤኤም ቅርንጫፎች ናቸው። በዚህም መሰረት ኢኤኤም የቻይናውን ቲቤት ውአን በተባባሪነት ስለማስመዝገቡ የኩባንያው ሰነድ ያረጋግጣል። ይሁን እንጂ እንደ ቲኤስኤክስቪ እና ሻንሃይስቶክ ገበያ መረጃ እስካሁን ማዕድን የማምረት ስራው አልተጀመረም። የትኛውም ኩባንያ ከማዕድኑ ትርፍ ስለማግኘቱም ሪፖርት አልተደረገም። ነገር ግን በማዕድን ቦታዎች ውስጥ የተቀጠሩ ሰራተኞች የወርቅ ዳላ ሆስፒታሎችና ማዕድን ማምረቻዎቹ ላይ በጸጥታ ስራ የተሰማሩ ታጣቂዎች ማቶቦላ እና ዳታምቡክ በትክክል ወርቅ ማምረት ስለመጀመራቸው ይናገራሉ። እነዚህ ቦታዎች ከአንድ አመት በላይ ባህላዊ ወርቅ አምራቾች በህገወጥ መልኩ ሲቆፍሩና የፈለጉትን ሲያደርጉ የቆዩባቸው ስፍራዎች ናቸው። የሳተላይት ምስሎች እንደሚያረጋግጡት ከጥር 2017 ጀምሮ በሁለቱም የማዕድን ስፍራዎች ከባድ ማሽነሪዎች ይታያሉ። ኮንፍሊክት ኢንሳይት ግሩፕ በተባለው የምርምር ተቋም ውስጥ የሚሰሩት ጀስቲን ሊንች ከሳተላይት ምስሎች በመነሳት በሰጡት ትንታኔ ከ2016 እስከ 2017 ባሉት ጊዜያት ውስጥ የማዕድን ማውጣት ስራው ተስፋፍቷል ብለዋል። የካናዳው ማዕድን አምራች ኢኤኤም ፈቃድ ካገኘበት ጊዜ ጀምሮ በአካባቢው ስለሚከናወኑት ተግባራትና እንቅስቃሴዎች መረጃ ያላቸው ሶስት ኢንቨስተሮች ደግሞ የኢኤኤም አጋር በሆነው የቻይና ኩባንያ የገንዘብ ድጋፍና በተወሰኑ የትግራይ ወታደራዊ መኮንኖች አጋርነት ለአንድ አመት ገደማ ወርቅ ከትግራይ ሲወጣ ነበር በማለት ለሪፖርተሮቹ መረጃ ሰጥተዋል። ኢኤኤም የንግድ አጋሮቹ ራሱ ህገወጥ የወርቅ ማምረት እንቅስቃሴን በገንዘብ እንደማይደግፍ በመግለጽ ክሱን ያስተባብላል። ኩባንያው በትግራይ ለ13 ዓመታት በዘለቀ ቆይታው ዱዴ አለማግኘቱንም ይናገራል። ተመሳሳይ ጥያቄ የቀረበለት ቲቤት ሆዋዮ ግን ምላሽ ከመስጠት ተቆጥበዋል። በሰኔ ወር አዲሱ የትግራይ ክልል ርዕሰ መስተዳደር ሌትናንት ጀነራል ታደሰ ወረደ ግብረ ኃይል አሰማርቶ በክልሉ በሁሉም ቦታዎች የማዕድን ማውጣት ተግባራት ለጊዜው እንዲቆም መመሪያ ሰጥተው ነበር። የርዕሰ መስተዳደሩ ደጋፊዎች ውሳኔውን ህገወጥነትን ለመከላከል የተወ ወሰደ በጎ እርምጃ በሚል ሲያደንቁት ተቃዋሚዎቻቸው ደግሞ ስልጣንን በሁሉም ቦታዎች ላይ ለማሳየት የተፈጸመ ሲሉ ተችተውታል። የማዕድን መገኛ ስፍራዎቹን አንድ ኮሎኔል በኃላፊነት እንዲቆጣጠሩት የተደረገ ሲሆን ሹመኛው የአዲሱ የትግራይ ክልል ርዕሰ መስተዳደር ታማኝ ናቸው ይባላል። ሹመቱን ተከትሎም ለቻይና ኩባንያዎች ተቀጥረው ያገለግሉ የነበሩ ሰራተኞች አሁን እምብዛም አይታዩም። ሌትናል ጄኔራል ታደሰ ግብረሃይልም በሚቀጥሉት ጥቂት ሳምንታት ውስጥ ስራውን ያጠናቀቃል ተብሎ ይጠበቃል። ሆኖም በትግራይ ደቡባዊ አቅጣጫ የተቀሰቀሰው የጸጥታ ችግር ወደ ሌሎች የትግራይ መሬቶች ተስፋፍቶ የግብረሃይሉን ቆይታ እንዳያራዝመው ስጋት አለ። የምርመራ ጋዜጠኝነት ቢሮ ልኡካን ለዘገባ በተንቀሳቀሱበት ሌላ አነስተኛ የማዕድን ማውጫ ስፍራ በቁፋሮና በድንጋይ መፍጨት ተግባር የተሰማሩ ሰዎችን ለማናገር ቢሞክሩም አልተሳካላቸውም። ሰራተኞቹ ምላሻቸውን በዝምታ ገልጸዋል። በቅርብ ርቀት ግን አንዲት ሴት መሬት ላይ አረፍ ብለው የሜርኩሪ ጠብታዎችን በቆሻሻ ና በወርቅ ድብልቅ ላይ ያደርጋሉ። ብረትን ከድንጋይ በእጅ የማላቀቅ ጥበብ ነው። ሴትየዋን የማናገር እድል ያገኘው ዘግሎብ ስማቸውን ለደህንነታቸው ሲል ይፋ ከማድረግ ተቆጥቧል። ለዚህ ሴት የወርቅ ንግድ ስራው አዲሳቸው ነው። ጦርነቱ ባስከተለው ጣጣ ቤተሰባቸው ለችግር መዳረጉን ተከትሎ እንደ ሌሎቹ የአካባቢው ነዋሪዎች ህይወታቸውን ለመታደግና ተጨማሪ የገቢ ምንጭ ለማግኘት በባህላዊ የወርቅ ማምረት ስራ ውስጥ ተቀጥረዋል። እናም ቢያንስ ቤተሰባቸው ጎርሶ ያድራል። ከኢንቨስተሮችና ወታደራዊ ኃይሎች የምትተርፋቸው አነስተኛ ገቢ የኑሯቸው መደጎሚያ ነው። በሰራተኞቹና ማዕድን ቆፋሪዎች ላይ የደህንነትና የጤና ስጋት መጋረጡ ግን አልቀረም። ያም ሆኖ የምትጣልላቸውን ጥቂት ዳረጎት አብቃግቶ መኖር እጣ ፈንታቸው ሆኗል። በአካባቢው ያለውን ኮረብታ ተከትሎ ቁልቁል ወደታች የተዘረጋ ብረት ሲኖር፣ ድንጋይና ሜርኩሪ የሚያበጥሩ የተለያዩ ወንፊቶች አሉ። ከአንኳር ድንጋዮቹ ላይ ተበጥሮ የሚወጣው የወርቅ መጠን ግን 30 በመቶ ብቻ ነው። እናም በጭቃ የተለወሰው ተራፊው ምርት ወደ ታች እንዲፈስ ተደርጎ እንደገና በሳይናይድ መርዝ ይታከማል። ይህ የምርት ሂደት የጤና ጠንቅ መሆኑ አልቀረም። ሜርኩሪ በሰውነት ውስጥ የሚከማች መርዛማ ኬሚካል ሲሆን አነስተኛ መጠኑ እንኳ የነርቭ የቆዳ ጉዳትንና አይነ ስውርነትን ሊያስከትል ይችላል። በተለይም ላልተወለዱ ሕጻናት አደገኛነቱ የትየሌሌ ነው። ከዚህ በተጨማሪ ሳይናይድ መርዝ አእምሮን፣ ልብንና የነርቭ ስርዓቶችን በማወክ ይታወቃል። ብርማ ቀለም ፈሳሻዊ ብረት የሆነው ሜርኮሪ ጥቃቅን የወርቅን ክብሎችን በቀላሉ አንድ ላይ በማጣበቅ አንኳር ለመስራት ይረዳል። የወርቅ አመራረት ሂደቱንም ከከፍተኛ ውጪ ይታደጋል። በአነስተኛ መጠን የሚካሄዱ የወርቅ ማምረት ስራዎችንም ርካሽ ያደርጋቸዋል። መርዛማነቱ ደግሞ የዚያኑ ያህል የከፋ ነው። በእርግጥም በዚህ አይነት በትግራይ ክልል በህገወጥ መልኩ የሚካሄደው የማዕድን ማምረት እንቅስቃሴ ቃሴ በተደራጀ መልኩ በሰፊው ከሚካሄድ የማምረት ተግባር ጋር ሲነጻጸር መርዛማነቱ አቻ የለውም። በተደራጀ መልኩ በኢንዱስትሪ ደረጃ ማዕድኑ ቢመረት ቢያንስ በስርዓትና በደንቦች ይመራል። የአምራቾች ደህንነት ይጠበቃል። በማምረቻ ቦታዎች ላይ የሚፈጠሩ ፍሳሾች አምራቾቹን ለጤና ችግር እንዳይዳርጋቸው፣ አካባቢውንም እንዳይበክል ተገቢው ጥንቃቄ ይደረጋል። በእነዚህ ስፍራዎች የሚካሄዱት ህገወጥ የማዕድን ማውጣት ስራዎች ግን ያለምንም ጥንቃቄና መከላከል አሁንም እንደቀጠሉ ነው። የካናዳው ማዕድን አምራች ኩባንያ ኢኤኤም ምንም ሆነ ባለሙያዎቹ ሰራተኞቹ፣ ኮንትራክተሮቹም ሆኑ ሸሪክ አጋሮቹ በህገ ወጥ የማዕድን ዝውውር ውስጥ ተሳታፊ የሚያስብላቸው ምንም አይነት የቁሳቁስና የኬሚካል አቅርቦት አለማድረጋቸውን በአጽንኦት ይከላከላል። ከዚህም አለፍ ብሎ ለሚፈጠረው ከባቢያዊ ብክለት እኔ የለሁበትም ባይ ነው። በክልሉ የሚስተዋለው ከባቢያዊ ብክለትና ጉዳት ግን በተደራጀ መልኩ ተሰንዶ ተቀምጧል። በምርመራ ጋዜጠኝነት ቢሮ በኩል የተገኘ አንድ ሚኒስትራዊ ሰነድ እንደሚያስረዳው በማዕድን ማውጫ ስፍራዎቹ ያለውና ለመጠጥ የሚያገለግለው ውሃ ሳይቀር በከፍተኛ ደረጃ በኬሚካል ተበክሏል። በማዕድን ማምረት ስራው ላይ የተሰማሩ አንዲት ሴት ቁስል የወረሰውን እጃቸውን ለምርመራ ጋዜጠኞቹ ቢሮ ልዑካን አሳይተዋቸዋል። ዝቅ ብሎ በሚገኝ መንደር ውስጥ የሚኖሩት ሌላዋ የመረጃ ምንጭ ደግሞ በሳይናይድ መርዙ ምክንያት ሁለት ህጻናት ህይወታቸውን እንዳ ሰባቱ ጠቁመዋል። ያም ሆኖ ያለ እነዚህ ኬሚካሎች የዕለት ጉርስ የዓመት ልብስ ማግኘት አንችልም፣ ግን ደግሞ እየሞትንም ነው ነበር ያሉት ይቺው አስተያየት ሰጪ። በትግራይ ክልል ወርቅን በህገ ወጥ መንገድ የማምረት ሂደቱ የቆየ ታሪክ አለው። በአብዛኛው ከሽሬ በግርድፉ ተመርቶ በኤርትሪያ በኩል ወደ ውጭ አገራት እየተሸጋገረ ነበር በዓለም ዙሪያ ለሽያጭ የሚውለው። ካለፈው ክረምት ጀምሮ ግን ምርቱ የትግራይ ተገዳዳሪ ኃይሎችን እያጠናከረ ነው የሚል አቋም የያዙ የፌዴራሉ መንግስት ፖለቲከኞች አካባቢዎቹን መቆጣጠራቸው ይነገራል። ይህን ተከትሎም ሕገ ወጥ ልምምዱ ሌላ አቅጣጫ ያዘ። የኢትዮጵያ ማዕድን ሚኒስቴር ሪፖርትን ዋቢ የሚያደርገው የካናዳ የምርመራ ጋዜጠኝነት ቢሮ ቲቢአይጄ እንደሚያስረዳው የኢትዮጵያ ብሔራዊ ባንክ ባለፈው ዓመት ከ18 ኪሎግራም የሚልቅ ወርቅ ከትግራይ ባህላዊ አምራቾች ገዝቷል። ይህ በህጋዊ መልኩ በዓመት ውስጥ ይመረታል ተብሎ ከተገመተው በ30 እጅ ይበልጣል። ባለፈው ዓመት በርካታ መጠን ያለው የትግራይ ወርቅ በህገ ወጥ መንገድ ወደ አዲስ አበባ ዘልቋል የሚለው ግሎብ ኤንድ ሜይል ጋዜጣ ኢትዮጵያ ባለፈው ዓመት ለውጭ ገበያ ካቀረበችው ወርቅ 3 ነጥብ አምስት ቢሊዮን የአሜሪካን ዶላር ማግኘቷን አውስቷል። አሁንም የፌዴራሉን ማዕድን ሚኒስቴር ሪፖርት አጣቅሰዋ አብዛኛው ወርቅ ከትግራይ መገኘቱን ያስረዳል። ህገወጥ ማዕድን አዘዋዋሪዎችና ደላሎች ወርቅ ድንበር አሻግሮ ከመላክ ይልቅ ለፌዴራል መንግስቱ ለገበያ እያቀረቡ ስለመሆናቸው ለምርመራ ጋዜጠኞቹ የደረሰው መረጃ ያመለክታል። እኒው አስተያየት ሰጪዎች ግን በትግራይ ክልል ውስጥ የሚሸጠው የተወሰነው ወርቅ በወታደራዊ ግጭት ከሚታመሱት ሱዳንና ኮንጎ የሚመጣ እንደሆነ ጥቆማ ሰጥተዋል። የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ ከከፍተኛ ባለስልጣናት እስከ ወታደራዊ መኮንኖች በህገ ወጥ የማዕድን ንግድ ትስስር ውስጥ ተሳታፊ መሆናቸውን ለመገናኛ ብዙኃን መግለጻቸው ይታወሳል። ለአቶ ጌታቸው ትችት ከፌዴራል መንግስቱ ከትግራይ ክልልም ሆነ ከፌዴራሉ መከላከያ ሚኒስትር ቃል አቀባይ ምላሽ ለማግኘት ሞክሮ እንዳልተሳካለት ጋዜጣው አስታውቋል። ሽሪ አካባቢ በሚገኘው የማዕድን ካምፕ ነዋሪ የሆነች ወጣት ስድስት ወር የሞላው የእህቷ ልጅ በቅርቡ ምንነቱ ባልታወቀ በሽታ መሞቱን ለጋዜጠኞች ተናግራ ነበር። የሕፃኑ ሞት ምክንያት በቅጡ መረጃ ሳይጣቀስ ቀብሩ ተፈጽመዋል። እሷ ግን የእህቷ ልጅ ሞት በኬሚካል ከተበከለው የአካባቢው መጠጥ ውሃ ጋር አያይዘዋለች። የትግራይ የወርቅ ቅርምት ጥቂቶችን ተጠቃሚ አድርጓል። በርካቶችን ግን ለሞትና ግራ መጋባት ዳርጓል። ቁጥራቸው የበዛ ንጹሀን በማዕድን ስፍራዎቹ ላይ በተቀሰቀሰ ግጭት ተገድለዋል። ከዚህ የሚ ልቁት ደግሞ በተመረዘ መሬታቸው ለረጅም ጊዜ ስቃይን ያስተናግዳሉ። ወርቅ የኢትዮጵያን ፖለቲካዊ ምህዳር ወደ ሌላ አቅጣጫ ቀይሮታል። አስተማማኝ ያልሆነው የዓለም ወርቅ ገበያ በናረ ቁጥር ደግሞ የተፈለገው ዋጋ ተከፍሎ ማዕድኑን ለማውጣትም የሚደረገው ርብርብ ይቀጥላል። የካናዳው ማዕድን አውጪ ኩባንያ ኢኤኤም እጣ ፈንታ ገና አልተወሰነም። አዲሱ የትግራይ ክልል ጊዜ አስተዳደር ፕሬዚደንት የማዕድን ስፍራዎቹን በመቆጣጠር በየትኛውም አካባቢ የሚደረገው የማምረት ስራ ለጊዜው ጋብ እንዲል አድርገዋል። ማቶ ቡላና ዳታምቡክን በመሳሰሉ ግዙፍ የማዕድን ቦታዎች ውስጥ የሚገኙት ማሽነሪዎችም ከቻይናዎቹ እጅ ላይ የትግራይ አምራቾች ተረክበዋል። ከዚህ ማሽነሪዎች ርክክብ የትኛው ያተርፋል? በማንስ የገንዘብ ወጪ ለሚሉት ጥያቄዎች ግልጽ ያለ ምላሽ የለም። ማንም የሚቆጣጠረው ማን? ምርቱ በቀጠለ ቁጥር ችግሮችም አብረው መቀጠላቸው ግን የማይታበል እውነት ነው። ለምርመራ ጋዜጠኝነት ቢሮ አስተያየት የሰጡት ጌታቸው ረዳ በትግራይ ክልል አሁን የሚስተዋለው ከባቢያዊ ኢኮኖሚያዊና ጸጥታዊ ሁኔታ ግዙፍ ነው። ይህ ደግሞ ክልላዊ ቀውሶችን ይቆሰቁሳል። በህገ ወጥ የወርቅ ንግድ ተጠቃሚ የሆኑ አካላት አካባቢው እንዳይረጋጋ ይፈልጋሉ። ምክንያቱም በተረበሸው ወንዝ ውስጥ አሳውን ያጠምዳሉና ብለዋል። ሽሪያ ውስጥ ደንገዝ ጋዛ ብርሃን ባላት ቡና ቤት ቁጭ ያሉ አንድ የቀድሞ ወታደር በሰራዊት ውስጥ በሚስተዋለው ሙስና ምክንያት ጡረታ ከወጡ በርካታ ወራቶች እንዳለፏቸው ይናገራሉ። ሆኖም ለስራቸው መልቀቅ ዋንኛው ምክንያት በአካባቢው የተስፋፋው ህገወጥ ወርቅ የማምረት ሽቅድምድም ይመስላል። የትግራይ ኮማንደሮች፣ የፌዴራሉ ባለሙያዎች፣ የውጭ ኢንቨስተሮች ቀውስ ይጭራሉ፣ በቀውሱም ይጠቀማሉ። ሁሉም ተጠቃሚዎች ናቸው ከትግራይ ህዝብ በቀር ነበር ያሉት ጡረተኛው ወታደር። ታርጌት ኢትዮጵያን ላይክ እና ሰብስክራይብ በማድረግ አግዞን። ምክራችሁ ያቃናናል፣ አስተያየታችሁ ያበጀናል። በስልክ ቁጥራችን 071469497 ደውሎልን በኢሜይል አድራሻችን ታርጌት ዳት ጋላን አት ጂሜል ዳት ኮም ላይ ጻፉልን። ታርጌት ኢትዮጵያ